ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና በፍትሐዊ መንገድ መመለስ አለበት ሲሉ አቶ ጌታቸው ረዳ ተናገሩ። አስራ ስድስት መስሪያ ቤቶች ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ መቆየታቸው ተገለጸ። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ሪፎርም በሚል በተቀነሱ ሰራተኞች ምክንያት በስራው ላይ ተግዳሮት መፈጠሩን አስታወቀ። የነዳጅ እና ኢነርጂ ባለስልጣን ስልጣን በህገ ወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ በዚህ ዓመት እርምጃ መውሰዱን አስታውቋል። የኢራን መገናኛ ብዙኃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሷል አሉ። የወልቃይት ጠገዴ ህዝብ የማንነት ጥያቄ በሕጋዊና በፍትሐዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ይህንን የተናገሩት ትላንትና ሰኔ 16 2017 ዓ.ም ከአማራ ክልል ፕሬዚዳንት አቶ አረጋ ከበድና ከአካባቢው አመራር ጋር በመሆን በሁመራ ከተማ ከነዋሪዎች ጋር ባደረጉት ውይይት መሆኑን የአሚኮ መረጃ ያሳያል። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምጽ መስማት ይገባል ሲሉ አቶ ጌታቸው ተናግረዋል ያለው የአሚኮ ዘገባ ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ጥያቄ መስማት ይገባናል ብለዋል። 16 መስሪያ ቤቶች ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ መገኘታቸው ተገለጸ። የፌዴራል ዋና ኦዲተር ቢሮ ከስራ ለለቀቁ ሰራተኞች ደሞዝ ከለቀቁበት ቀን ጀምሮ እንዳልተከፈላቸው ለማረጋገጥ ባደረገው ኦዲት 16 መስሪያ ቤቶች ደሞዝ ሲከፍሉ መገኘታቸውን አስታውቋል። ከዚህም በተጨማሪ በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኞች ቅጥር መገኘቱን ኦዲት መስሪያ ቤቱ ገልጿል። ይህ የተገለጸው ምክር ቤቱ ስድስተኛ ዙር የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባ እየተካሄደ ባለበት ወቅት ነው። ምክር ቤቱ በዚህ 39ኛ መደበኛ ስብሰባ የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ ፋይናንሻል፣ የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። ሪፖርቱ በንባብ ያቀረቡት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ኦዲት በተደረገባቸው መስሪያ ቤቶች ውስጥ በአስራ ስድስት መስሪያ ቤቶችና በአንድ ጉምሩክ ጽህፈት ቤት በጠቅላላ አራት መቶ ሺህ ብር በላይ በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች ክፍያ የተፈጸመ መሆኑን ገልጸዋል። ከዚህም በተጨማሪ በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸሙ የኮንትራት ሰራተኞች ቁጥር መኖራቸውን በሪፖርቱ አቅርበዋል። የሲቪል ሰርቪስ ኮሚሽን ግንቦት 3 2014 ዓ ም ባስተላለፈው ሰርኩላር በልዩ ሁኔታ ካልተፈቀደ በስተቀር ከጥቅምት 10 2014 ዓ.ም ጀምሮ የሰራተኞች ቅጥር ደረጃ እድገትና ዝውውር እንዳይፈጸም ማሳሰቢያ ሰጥቷል። ይሁን እንጂ በአስተላልፈው ሰርኩላር መሰረት መፈፀሙን ለማረጋገጥ ኦዲት ሲደረግ በ8 መስሪያ ቤቶችና በአንድ ቅርንጫፍ ጽሕፈት ቤት በጠቅላላው ብር 24 ሚሊዮን ብር በላይ የሲቪል ሰርቪስ ኮሚሽን ሳይፈቅድ በቋሚ የስራ መደቦች ላይ ሰራተኞች በኮንትራክት በመቅጠር ክፍያ የፈጸሙ መሆናቸውን ማረጋገጡን ዋናው ኦዲተሯ ለምክር ቤት አቅርበዋል። በሲቪል ሰርቪስ ኮሚሽን ሳይፈቀድ የኮንትራት ቅጥር ከፈጸሙ ተቋማት መካከል የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ፣ ሃሮማያ ዩኒቨርሲቲ፣ የአዲስ አበባ ዩኒቨርሲቲ እና የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከፍተኛ ድርሻውን ይዛሉ ተብሏል። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን ሪፎርም በሚል በተቀነሱ ሰራተኞች ምክንያት በስራው ላይ ተግዳሮት መፈጸሙን አስታውቋል። የባለስልጣኑ የምግብና ጤና ነክ ብቃት ማረጋገጥ ዳይሬክተር ወይዘሮ ቤዛዊት ግርማ በሰራተኞቹ ቅነሳ ምክንያት የባለሙያ እጥረት አጋጥሞናል ሲሉ ተናግረዋል። እንደ ከተማ አስተዳደሩ በ2015 እና 16 የሪፎርም ስራዎች ሲሰራባቸው ከነበሩ ተቋማት አንዱ መሆኑን አስታውሰው የአሰራር ለውጡ ሰነድ ይዞ የመጣውን ያህል የባለሙያው እጥረትን እንዲኖር አድርጓል ብለዋል። በተቀነሱ ሰራተኞች ምክንያት በተለይም በጥራትና የብቃት ማረጋገጥ ዘርፍ ባለሙያ እጥረት እንዲፈጠር ማድረጉን ጨምረዋል። ባሉት ባለሙያዎች ስራዎች እየተሸፈኑ መሆኑን ያነሱት ዳይሬክተሯ በተጨማሪም በመደበኛ ሰዓት ሊሸፈኑ ያልቻሉ ስራዎችን ቅዳሜ እና እሁድ በመስራት ክፍተቱን ለመሸፈን ጥረት ስለመደረጉ አክለዋል። የባለሙያ ባለሙያ እጥረት መኖሩን በየጊዜው ለሚመለከተው አካል ያሳወቁ ሲሆን በቀጣይ በ2018 ዓ ም ይፈታል ብሎ እንደሚጠብቁ ገልጸዋል። የባለሙያ ባለሙያ እጥረት መኖሩን በተለይም የምግብ ጥራት ቁጥጥር ላይ አሉታዊ ተጽዕኖ አለው ያሉት ዳይሬክተሯ በዘርፉ ያለው የቁጥጥር ክፍተት ስራ ዘርፍ ብዙ ርብርብና ክትትል እንደሚፈልግ ስለመሆኑም ተናግረዋል። የነዳጅና ኢነርጂ ባለስልጣን በሕገ ወጥ መንገድ ሲንቀሳቀሱ የተገኙ 526 የነዳጅ ማደያዎች ላይ ከዚህ ዓመት በፊት እርምጃ መውሰዱን አስታውቋል። የተወሰደው እርምጃ ከማስጠንቂያ ጀምሮ ለተወሰነ ጊዜ ነዳጅ እንዳያቀርቡ የማገድና ፈቃዳቸውን እስከ መሰረዝ ድረስ የሚደርስ መሆኑን ተናግረዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኮንን ናቸው። ዘርፎ በርካታ ህገ ወጥ ስራ መስራት የሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ የቁጥጥር ስራውን አጠናክሮ እንደሚሰራ መሆኑን አስታውቀዋል። በክልሎችም በንግድ ቢሮ አማካኝነት ቁጥጥር ስለሚደረግ አንስተው በቅርቡ የወጣው አዋጅ ከቁጥጥር ባለፈ በስርዓት የሚቀጣና ንብረትን እስከ ማውረስ ድረስ የሚያደርስ ቅጣቶችን በውስጡ ማካተቱን ተናግረዋል። መንግስት ላለፉት አንድ አመት የነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህም ኢኮኖሚ ላይ ከፍተኛ አስተዋጽኦ እንደነበረው አንስተዋል። ነገር ግን ከግንቦት ሰባት ጀምሮ የነዳጅ ድጎማ መነሳቱን ገልጸው ሙሉ ለሙሉ በዓለም አቀፍ ዋጋ እየተሸጠ መሆኑን አስታውቀዋል። በማህበራዊ ሚዲያ በመካከለኛው ምስራቅ ያለው ግጭት የነዳጅ ዋጋው ይጨምራል የሚል አመለካከት መኖሩን ያነሱት ዋና የዋጋ ጭማሪ ቢኖርም ጫና የሚያሳደር አይደለም ሲሉ ገልጸዋል። የኢራን መገናኛ ብዙኃን በሰሜናዊ ኢራን ፍንዳታዎች በመሰማታቸው ተኩስ አቁሙ ተጥሷል አሉ። በኢራንና በእስራኤል መካከል የተኩስ አቁም ቢደረግም በሰሜናዊ ኢራን ማዛንዳ ግዛት ውስጥ ፍንዳታዎች መሰማታቸውን ነዋሪዎች ተናግረዋል። ለኢራን እስላማዊ አብዮታዊ ዘብ ጓድ ቅርቢያ የሆነው ፋርስ የተባለ የዜና ወኪል እንዳለው ከዋና ከተማዋ ቴህራን በስተምስራቅ ምስራቅ ማዛንዳራ ግዛት ውስጥ የሚገኘው በባቡልስ ከተማ ፍንዳታዎች ተሰምተዋል። ይህ በእንዲህ እንዳለ ከፊል መንግስታዊ የሆኑት መህር ና ኢስና የተባሉት የዜና ወኪሎች በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸው ና የአየር መከላከያ መሳሪያዎች ተኩስ መሰማቱን በመጥቀስ የተኩስ አቁሙ ተጥሷል ብለዋል በተጨማሪም የኢራን መንግስት ቴሌቪዥን ፍንዳታዎች መከሰታቸውና ና የግዛቲቱን አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮች ገና ለመውጣታቸውን መናገራቸውን ገልጸዋል በሌላ በኩል የአሜሪካን ፕሬዚዳንት ዶናልድ ትራምፕ እስራኤል በኢራን ላይ ጥቃት መፈጸም የለባትም በማለት ማስጠንቀቂያ አስተላልፈዋል። ፕሬዚዳንቱ እስራኤል እነዚያን ቦምባ ትጣይ በጥቃቱ የምጤ ከሆነ ከፍተኛ ጥሰት ነው፣ የጦር አውሮፕላን አብራሪዎችን አሁን ወደ ቤታቸው መልሽ ብለዋል። ይህ የፕሬዚዳንቱ ማስጠንቀቂያ የወጣው ከዛሬ ጠዋት ጀምሮ ተግባራዊ የሚሆን የተኩስ አቁም በኢራንና በእስራኤል መካከል መደረጉን ካስታወቁ በኋላ ነው። እስራኤል በትራምፕ ሀሳብ መስማማቷን ስታሳውቅ ኢራን ደግሞ ጥቃቱን የምታቆመው እስራኤል ካቆመች ብቻ መሆኑ ተናግራለች። አድማስ ተመልካቾቻችን ከቶፒ ኒውስ ኔትወርክ ላይ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ ነው። እናም አሜሪካኖች ማንኛውም የአሜሪካን ወታደራዊ ጥቃት ጣልቃ ገብነት የማይጠገን መዘዞችን ይዞ እንደሚመጣ ማወቅ አለባቸው ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ